ትምርት እንዳትማር ትምህርት ቤት ምንድነው የምታደርጋል? እያልኩኝ ሌላ ሌላ ሌላ ፈተና ቁጭ ስትል ጥያቄው ሌላ፣ መልሱ ሌላ። አይነጠላው እኮ ትምህርት ቤት ቁጭ ብሎ በቃ እውነተኛውን ትክክለኛውን አያስሞላችሁም። ዝም ብሎ ራሱ ይደቀድቃል። ፈተናው ካለፈ በኋላ ምን ወኝ ነው ትላላችሁ? ይህ ነው የብዙ ተማሪዎች ችግር። አይነጥላ ነው ትምህርት አትወድም አይደል? እንዲህ ማሩም አትፈልግም። ስንት አመት ነው ስንት አመትን? አይነጥላ ከሷ ጋር አስር አመት። እሺ ስንት አመቷ ነው እሷ? እንደ እኮ ልጆች፣ ወጣቶች ተቸገሩ እስኪ እንዴት ነው የምትጥላት? እስኪ ያሳየኝ። እንዲህ አድርገህ በቃ እራሷን ታስታለ። ና ብድግ በል። ማፈሪያ ትምህርት ቤት፣ ብዙ ሕጻናት፣ ብዙ ወጣት ተማሪዎች ራሳቸውን ይስታሉ፣ ይወድቃሉ። ውሃ ሲደረግ ምርግ ይላሉ። እንዲህ እያደረገ አይነ ጥላው መተቱ፣ ዛሩ ይጫወትባቸዋል። እሺ ቀጥል። አንተ እሺ ና፣ በሰላሴ ና። ማነው የምትሄደው? አንተ ማነው የምትሄደው? ምን አታምቧርቅ፣ በሰላሴ ይዣለሁ። ማን ማነው የምትሄደው? የሚስጥር መተህ ሌላስ? ሌላስ? ሌላ ማነው ያለው?

ዝም በል አንተ፣ ዝም። እሺ ሌላ ማን ነው የምትሄደው? አይ የለም። የሚስጥር እና ሰላቢ ናችሁ። ምን አረጋችሁ እስኪ? ዝም ነው አይደል? መላኩ ይሸኘኛል፣ እመጣለው። ይሸኘኛል፣ እመጣለው። መላኩ ገብርኤል ነዋ ትለዋለች

እግዚአብሔር ይባርክ። መብራን ተባርከ ሰላም ነው ወንድማችን። ዝም በላንተ ይህንን የመጥምቀ መለኮት የቅዱስ ዮሐንስን ግቢ እንዲህ አንጣሎ አስተካክሎ ግሬደር ማሽን አምጥቶ ሎደር አምጥቶ ሪዳሽ አምጥቶ የጥምቀት ዕለት ተናግሬ ያለው የሰራልን እሱ ነው ያሰራልን ሰውን የሰራው። ማሽኑም የራሱ ሙያውም የራሱነው እሱ ነው ይሄንን የቅዱስ ዮሐንስን ግቢ እንዲያሳምረው። ይህ ብቻ አይደለም መንገዱን ሁሉ እንደዛ ያጠረገልን እሱ ነው። እኔ ዛሬ በመኪና ነበር የመጣሁት፣ ሰነዳ አስፋልት ነው የመሰለኝ። ራሱ ጠይቆ ወዶ ፈቅዶ ነው በረከት ላገኝ ብሎ የሰራው እና በእውነት እግዚአብሔር አምላክ ያሰብኩን ይፈጽምልህ በሉ፣ በተዳር በልጆች በህይወት በስራ ይባርክ በሉልኝ። ይሄው ይሰራል አመዳፋሽ ነው ይልሃል እጅግ በጣም እኔ በቀን ማገኘው በቃ በትንሹ 50 60 ሺህ ብር አገኛለሁ። በቀን 50 60 ሺህ አገኛለሁ። ግን ለልጆቼ ልብስ አልገዛ፣ የት እንደሚገባ አላውቅም። እኔ ኬሴ ባዶ ነው። አሁን አካውንት ኤፍቲ ባዶ ነው። አስር ሺህ ብር አካውንት ላይ ነው። ሁለት ማሽን አለኝ፣ የእግር መኪና። የእግር መኪና ማለት ማሽኖቹም ግን ጥቅም የለውም። በቃ መኖሩ ጥቅም የለውም። የቤት ኪራይ የለብኝም፣ ግን የት እንደሚገባ የሰላቢ መተት ይሄ ነው። አንዱ ችግሩ ገንዘቡ በርከት ብሎ ይመጣል፣ በርከት ብሎ ይወጣል። የወጣበትን ምክንያትና መንገድ አታውቁ፣ አታስተውሉ። በቀን 50 60 ሺህ ብር እየሰራ አካውንቱ ላይ 50 ሺህ ከሌለ ከዚህ የበለጠ መሰለብ አለ። ምንን አዳም ባሏ ነው፣ አካሏ ነው። በስላሴ ስም ታዛል። አንሳ አንሳ፣ ሰላቢው አንሳ አንሳና ታውራኛለህ ለምን እንደምታደርገው? ና ናሽ። የሰላቢ መተት የባሏ ስትጠራ ቤት ምን ለመናገር ሚስጥር ላለማውጣት ሚስጥር ነው፣ ሚስጥር ነው። አሁን ጠበቅ አድርገን ብንጠየቅ በዚህ ደረጃ የሚፈትነው የራስ ሰው ነው ወይ ጓደኛ ነው ወይ ቤተሰብ ነው ወይ አብሮ አደግ ነው። ምክንያቱም እግር በእግር እየተከተለ ይሄንን ያህል ገንዘብ የሚሰልብ ሰው የቅርብ ሰው ነው። ብንጠይቅ ፍርጥ ያደርጋል። ግን ምንም አይሰራም። ትርፉ ፈተና ነው። የማይናገረው ምሥጢር ላለማውጣት ነው። ምሥጢር ነኝ ይላል። የራስ ሰው ነው። እሺ ትሄዳለህ፣ ምንም አትሰራ። በስላሴ ይሻል

ወይ አንዱ ዶክተሩ እንዲያላት አባቷን ሞት ሦስት ቀን ቀርቶት መድኃኒት ታዛ ብቻዋን እያስታመመችው ብቻዋን እያስታመመችው መድኃኒቱን አትታ እንተትሽ ገፈልሽ ካ ዶክተሩ ነው እንደዛ የሚለው። ሰማችሁ አይደል? ጎዳችንን፣ አባቷ ሊያርፍ ሶስት ቀን የቀረው መድኃኒት ፈልጋ አገኘች፣ ገዛች። ዶክተሩ ያንን መድኃኒት ለአባትሽ የምሰጠው አንቺ ከኔ ጋር ስትተኝ ብቻ ነው። ይህ

ጦዳ ላይ ሰውን መንገድ ላይ ትራንስፖርት ይሰጣል። በ ነ በጣም ያሳዝናል። በእውነት ልብ ይሰብራል። አባት በህመም ተይዞ ልጅን የሚመኝ ዶክተር አንቺ ከኔ ጋ ካልተኛሽ ለአባት መድኃኒት አልሰጠም የሚል አሁን ይሄ ዶክተር ነው። በእውነት እግዚአብሔር አይፈርድም። በእግዚአብሔር እጅ በህመን በደዌ የተያዘ ሰው ብዙ ነው የሚሏት ብዙ ዶክተሮች። ብቻዋን ሁለት ወር ብርድና አይደግማት፣ በጥራሽ በጥራሽ አይደግማት። ሁለት ወር ሙሉ ብቻዋን የእሱ እህታለች ብለህ ቢሉን አታየውም። እንዳታየው አድርገን ብቻዋ ብቻዋን አዘቃየን። እንዲህ አይነት ዶክተር ናቸው እንግዲህ እሚያክሙን እማይራራ። እንዴት አይነት ጨካኝ! በእውነት ኮ አውሬ ነው፣ ስጋ የለበሰ ሴጣን ነው። ያውቃሉ እኮ እንደማይተርፍ፣ ያውቃሉ በህክምናው

ጠቀ ሲል ማሽኑ ይበላሻል። በማሽኑ እናወጣዋለን። ትንሽ በቃ ሁለት መቶ ምናምን ካለ ያንን የሚያስወጣው ማሽኑ ይበላሻል። በቃ በእሱ ነው የምናወጣው እንጂ ወደኛ ምንም ነገር የለም። በአንቀየርም ጊዜ መስል ጎእ ተዘጋጅ

በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም

ለቀን እንሄዳለን፣ ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል፣ በሲኦል ታስረናል። የዘጋኑን እድሏን የዘጋኑን አእምሯን በኪዳነ ምሕረት ስም ከፍተናል፣ ከፍተናል። በል የመጨረሻችን ነው፣ የመጨረሻችን ነው። በሰባት የጮናውጣ አንድ ላይ ቶሎ በል። ሰባት የጮናውጣ አንድ ስድስት በለ፣ መጨረሻ ገልጽ እናሄድ። ቅዱስ ገብርኤል፣ ቅዱስ ሮፋኤል ስሙ ነው። ጎድ ነው እግዚአብሔር ይሁን። ደህና ነሽ እናት? አይዞሽ። እንዴት ነሽ? አይዞሽ፣ አታልቅሽ። አይዞሽ፣ አታልቅሽ። ደህና ነሽ። እንዴት ነው ፈተና ከባድ ነው። ባለቤትሽ ይሰራል ይላፋል፣ ገንዘብ የለም። አንቺ ጋርም ትሰሪያለሽ፣ ገንዘቡን ቢመጣ ይበል። ምንም ነገር የለም፣ ፈተና ብቻ አይደል። እግዚአብሔር ይመስገን። ያይዞሽ እናቴ፣ ያይዞሽ አንቺ ላይ መቼም በአባትሽ ምክንያት ዶክተሩ የሰራብሽ ግፍ እግዚአብሔር ለልጁ ያስቀምጥለት። ሴት ልጅ ይኖረዋል ኳል መውለዱ ይቀራል። እንዲህ እኮ ነው ግፍ እንሰራለን ለልጅ እናስቀምጣለን። እያወቁ የሚሰሩት ግፍ ነገ ይከፍሉታል። ዳው አይዞሽና ታታልቅሽ አይዞሽ እሺ መብራን የመጨረሻ ታርግልሽ ኪዳነ ምሕረት የመጨረሻ ታርግልሽ። አይዞአችሁ።